አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከኛ ጋራ ለዘላለሙ ይኑር አሜን። ሰላም ለኪ ዘትፌጽም ይመፍቅደ ለዛሐሰሰ ወለዘ ጎድጎደ ማርያም ፍትሂ እምክሳዴ ሀዲደ እንዘ ምህረታኪ ስአል ፈድፋደ በብረከ ልቤ ሰግድ ሰይደ። ዳግመኛ በዚች ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከአራት ቀን በኋላ ከሙታን ለይቶ ወደ አስነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ገብቶ የተስተናገደበት ዕለት ነው። ዳግመኛ በሦስተኛ ደረጃ ደግሞ የዐቢይ ጾም ስድስተኛ ሳምንት ወይም ገብረ ኄር የሚገባበት ዕለት ነው። ገብረ ኄር ማለት ታማኝ አገልጋይ ማለት ሲሆን ታሪኩንም የምናገኘው በማቴዎስ ወንጌል ምዕራፍ 25 ላይ ተጽፎ እናገኘዋለን። ታዲያ በዚህ ሳምንት ስለ ታማኝ አገልጋዮች የሚያገኛቸውን እጣ ፋንታ ወይም ዋጋና ስለ ክፉ አገልጋዮች መክሊታቸውን ስለሚቀብሩ የተሰጣቸውን ጸጋ በአግባቡ በማይገለገሉበት አገልጋዮች ላይ ምን አይነት መከራ እንደሚደርስ አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ እንዳስረዳን የሚነገርበት የሚታሰብበት ሳምንት ነው። በእውነት በዚህ ሳምንት ስለ ታማኝ አገልጋዮች ተምረን እኛም እንደ አባቶቻችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ታምነው በሰላም እንዳለፉት እንደ አባቶቻችን ታማኝ አገልጋይ ሆነን የመንግሥቱ ራሾች እንድንሆን የስሙ ቀዳሾች እንድንሆን የእሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሆንለን። መጋቢት ሀያ አንድ ቀን የሚከበሩ አመታዊ የቅዱሳን በዓላት፣ አንደኛ ቅዱሱ ቤተሰብ አልአዛር ማርያምና ማርታ። ሁለተኛ አባታችን ላሜ የማቱሳላ ልጅ የጻድቁ ኖኅ አባት፣ ሶስተኛ ቅዱስ ቴዎድሮስ ሰማዕት፣ አራተኛ ቅዱስ ጢሞቴዎስ ሰማዕት። ወርሃዊ በዓላት እናታችን እግዝትነ ማርያም ቅድስተ ቅዱሳን ቅድስት ድንግል ማርያም ወርሃዊ በዓሏ ነው። በእውነት የነኚህ የሁሉም የቅዱሳን ሰማዕታት በረከታቸው ረዴታቸው፣ የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃዋ አይለየን የአምላካችን ምሕረት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።